አሰላሙ አለይኩም ወረመቱላ ወበረካቱ። የእኛ ኢየሱስ ዒሳ አለህ ሰላም አልተሰቀለም፣ አልተወገረም፣ አልተገደለም። ይህንን ደግሞ የሚያረጋግጥልን ቁርአን ነው። አላህ ሱብሓነ ተዓላ በቁርአን ላይ ወቢኩፍርህም ወቀውልህም አላ መርየመ ቡህታንን ዐዚማ ይላል። እነሱ በመካዳቸው ምክንያት እንደዚሁም ደግሞ በማለታቸው ምክንያት በመርየም ላይ በዒሳ እናት ላይ በመርየም ላይ ቦታንን ዓዚማ ትልቅ የሆነ ቅጥፈትን በመቅጠፋቸው ምክንያት አይሁዶቹ ማለት ምንድነው የመርየም ልጅ ማካን አቡ ኪምራ ሰው ማካኒቱ ሙኪ በያ ዒሳን ወይም ኢየሱስን ተሸክማ አዝላው በመጣችበት ሰዓት ላይ ኬታ መጣሹ ብለው ሲሏት ፋሻረት ለይሂ ወደ እሱ አመላከተች እሱም ደግሞ አናገራቸው። እኒ አብዱላህ እኔ አላህ ባሪያ ነኝ አታኒ አልኪታብ ወጃዓለኒ ነቢያ ብሎ መጽሐፍ ሰጥቶኛል ወደፊትም ደግሞ ነቢይ ያደርገኛል። ወደፊት መጽሐፍ ይሰጠኛል። ወጃዓለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላት ወዘካቲ ማዱምቱ ሐያ አላህ አደራ ብሎኛል፣ በሰላት ላይና እንደዚሁም ደግሞ በዘካ ላይ በህይወት እስካለሁ ድረስ ብሎ የተናገረው በአንቀልባ ላይ ገና ህፃን እያለ ነቢዩላህ ዒሳ የአላህ ባሪያ መሆኑን ተናግሯል። ይሄኛው አያ ላይ እታች ላይ ሲወርድ አላህ ሱብሃነሁ ወተዓላ ምን ይላል ዛሊከ ቀውሉ ቀውሉ ዒሳ ብኑ መርየም ቀውሉ ልሓቂ ለዚ ፊህ የምተሩን። እንግዲህ ይሄ የመርየም ልጅ የሆነው የዒሳ ንግግር ነው። ይሄ ሰዎች የሚጠራጠሩበት የሆነው የመርየም ልጅ የሆነው የዒሳ ንግግር ነው። ምንድን ነው ንግግሩ? እንግዲህ የኔም ጌታ የእናንተም ጌታ አላህ ነው ብሎ ተናግሯል። ከዛ በኋላ በሱ ጉዳይ ላይ አሁንም ሌሎቹ ምናልባት ያው ክርስቲያኖች እንደዚሁም አይሁዶች በሱ ዙሪያ ላይ ያላቸው ነገር የተዛባ የሆነ ነገር ነው። ትክክለኛ መልከታ የላቸውም። እዚህ ጋር አምላክ ተደርጓል። እዛ ጋር ደግሞ ያው ቃሉ ሊጠቀመውና ከይቅርታ ጋር ዲቃላ ወይም አባት የለሽ በዝሙት የመጣ ብለው ያስባሉ። ወቀውሊሂም ማለታቸውም ይላል አላህ ኢና ቀተልና ልመሲሓ ዒሳ ብነ መርየመ ረሱላ ላህ እኛ የመርየም ልጅ የአላህን መልክተኛ አለ የአላህን መልክተኛ የመርየም ልጅ እኛ ገደል ነው ብለው በማለታቸው ወማ ቀተሉሁ አልገደሉትም

ጥርጣሬን ከመከተል የዘለለ በእነሱ ላይ ምንም አይነት እውቀት የላቸው። ማለት እውቀታቸው ጥርጣሬ ላይ ብቻ የተመሰረተ ነው። ወማ ቀተሉሁ የቄና እርግጠኛውን ለመናገር ያህል ደግሞ በእርግጠኝነት አልሰቀሉትም፣ አልገደሉትም አለ አላሁ ተዓላ። ታዲያ የት ሄደ ዒሳ? ይዘውት ለመስቀል ይዘውት በሄዱበት ሰዓት ላይ የት ይዘውት ሄዱ? ሐዋርያቶች ከሱ ጋር ነበሩ። እንደዚሁም ደግሞ ሊሰቅሉት የመጡ አስራ አንድ አካሎች ነበሩ፣ ጠላቶቹ ነበሩ። የት ሄዱ ከተባለ እነሱን አላ ስሞታላ አስመሰላቸው። ዒሳን አስመስሎ ሁሉንም ይላሉ ዑለሞች፣ ሁሉም ዒሳን መሰሉ። በሌላ እንትን ላይ ደግሞ አንደኛውን ዒሳን አስመስሎ የራሳቸውን ወዳጅ ለመስቀል ተገደዋሉ። ዒሳ ታዲያ የት ሄደ? ኢየሱስ የት ሄደ ከተባለ በረፋሁ ላሁ ኢለይ አላህ ወደ ራሱ ከፍ አደረገው፣ ወደ ሰማይ እንዲወጣ አደረገው። ኢለይህ ወካነ ላሁ ዐዚዘን ሐኪማ አላህ ስብን ታላ ደግሞ አሸናፊና ጥበበኛ የሆነ አምላክ ነው። ስለዚህ የእኛ ዒሳ የእኛ ኢየሱስ አልተሰቀለም፣ አልተወገረም፣ አልተገደለም። አለ በህይወት አለ። አራተኛው ሰማይ ላይ እንደሚኖር ያላህ ነግረውናል። የቅያማ መዳረሻ አካባቢ ላይ ነቢዩላህ ኢሳ ይመጣል። ሞትን ድል አድርጎ ሳይሆን የሚመጣው፣ ከመስቀል ላይ ወርዶ ሳይሆን የሚመጣው፣ አሁንም በህይወት ያለው መጨረሻ አካባቢ ላይ ይመጣል። ከዛ በኋላ ህዝቦቹን፣ እናንተ ህዝቦች ሆይ ላኢላህ ኢላላህ ሙሐመድን ረሱሉላህ ብላችሁ መስክሩ ብሎ ይላቸዋል። የእሱ የነቢይነት ጊዜም አብቅቷል። የነቢዩን ነቢይነትን ያውጃል። የአላህን አምላክነት ያውጃል። እዚህ ምድር ላይ መጥቶ አርባ ዓመት ይኖራል አርባ ዓመት ከኖረ በኋላ ይሞታል እንደ ማንኛውም አካል። የመሲሑ ደጃል ወይም አለምን የሚጎበኝ የሆነ ሰዎች ላይ በጣም ከፍተኛ የሆነ ፈተና ሊፈጠር የሚችለውን የሆነውን መሲሑ ደጃል ባቡ ሉድ የሚባለው ተራራ አካባቢ ላይ ከተገናኙ በኋላ እሱን እሱን ይገልና ነቢዩላህ ዒሳ አርባ ዓመት ዱንያ ላይ ይኖራል፣ ያገባል፣ ይወልዳል። ከዛ ይሞታል። ሰላተል ጀናዛ ሙስሊሞች ይሰግዱበታል ተብሏል። ስለዚህ ዒሳ ሲመጣ የመጀመሪያ የሚሰራው መስቀሎችን እንደሚሰባብር እንደገና፣ አምላክ አለመሆኑን አምላክ ነው ብለው ያሰቡ አካሎችን አምላክ አለመሆኑን በማስረዳት ላይ ነው ጊዜውን የሚያሳልፈው ማለት ነው። ስለዚህ አልተሰቀለም፣ አልተወገረም፣ አልተገደለም። አላሁ አለም።